ሁሉ ነገር ታስታውሳላችሁ። ሳይጠፋ በፊት እንግዲህ ብዙ ነገር ተናግሮ ነበር ስለ ራሄል። ከዛም በኋላ እንግዲህ ትናንት ደግሞ እንግዲህ ያያችሁትንም አይታችኋል። እንግዲህ እንዴት ልጅቷ በምን አይነት ሁኔታ እንደነበረች እንዴት ልትሰክር እንደቻለች ያልሆነ ከመጠጥ ውስጥ ያልሆነ መድኃኒት አድርገው ምናምን፣ በቃ ብዙ ነገር እንዳደረጉባት እንግዲህ በራሱ እንትን ሰምታችኋል። እንግዲህ ዛሬ ደግሞ ምንድን ነው? ከዛም በኋላ እንግዲህ ከቀረፃ በኋላ እንግዲህ አቤል ሲወጣም እንግዲህ ያው ታቃላችሁ፣ የአቤል ሰዎች አሉ፣ ሁል ጊዜም አሉ። እግዚአብሔር ይጠብቀው በመጀመሪያ ሰው ስላለ ሰው ስለሌለ ሳይሆን ዋናው ፈጣሪ ነውና ፈጣሪ ይጠብቀው። የራይልናት ከነገራችን ላይ የራይልናት ያው ራይልናት እያሉ ነው እንግዲህ እነዚህ ሰዎች እንትን የሚሉት ግን ይህን ሆን ብለው የሚያዘጋጁት ይመስለኛል። ሊያና አበበ ይመስሉኛል፣ አቤልን ለማሳዝ ሆነም የሆነ እንትን ለማለት። አሁን ደግሞ ላይ ራሱ ተነስተውበታል። ያው እነሱ ሰዓትና ጊዜ ቦታ ስላልተመቻቸላቸው ነው እንጂ ብዙ ነገር እያደረጉ ያሉት እንግዲህ አልሳካላቸው ስላለ ነው እንጂ እነሱን ለመጣል እነሱን ለመያዝ የማያደርጉት ነገር የለም። ግን ደግሞ እውነትን ከያዛችሁ እስከ መጨረሻም እውነት ታሸንፋለች። እነዚህ ጠላት ሌባዎች ደግሞ በሚገቡበት እንግዲህ እውነትን፣ አሁን ደግሞ እያያችሁ ነው የልጅቷን ገዳይ የልጅቷን እንዴት እንዳረጓት ሁሉም ነገር የሚናገር ከዚህ ጀርባ እነ ሊያ አበበ የነሱ ሴራ ከነሱ ጀርባ እንግዲህ ሌላም ሰው ዋና የተባለው ሰው እንዳለ እስካሁን ድረስ ከዚህ ሰውዬ እንግዲህ አልዞርበትም እንልውል ከነገራችን ላይ እሱ ማሳደድ እስካሁን ድረስ ልውልም እያይታችኋል። እንግዲህ በሕፃኗ ጉዳይ ብዙ ነገር እየሰራ ለአንድ አመት ያክል እንግዲህ ከእናቷ ነጥላ ይቺ ሊያ የተባለች ሴትዮ በትንሽ የብር ልጇን እንትን ብላ አንድ አመት ሙሉ ልጇ የት ይሆን እየተባለ ምንም በማታቀው እናት ስትጨነቅ እንግዲህ ልውላችንም አይታችሁታል። እንግዲህ ከእናቱ ጋር አገናኝቶ ልጅና እናት ምን ያክል ደስታ እንደፈጠረ፣ የአቤል ጉዳይም እንግዲህ እያንዳንዱን እየተከታተለ ነው። ሞር ደግሞ እንግዲህ ዛሬ ደግሞ አቤል ደስ የሚልም ደስ የማይልም ነገር አለ አቤል ከነገራችን ላይ ሰሞኑ እንደ በፊቱ አይደለም፣ ማየታችሁት ከሆነ በጣም እንትን ብሎታል። በተለይ የራይ ልናት መጥተው ካወሩት በኋላ የሆነ የራሱ እንትን በቃ ደስተኛ እንደ እንትንም። በእርግጥ ደስተኛ የሚያደርግ ነገር የለም። የምናያቸው ነገሮች፣ የሚመጡት ነገሮች በተለይ በሱ ላይ የሚደረጉ በአቤል ላይ የሚደረጉ ነገሮች የሚያሳዝኑ ስለሆኑ አቤልም ድብርት ውስጥ ይመስለኛል። በጣም እንትን ብሎት ነው ያለው። ብቻ እግዚአብሔር ይጠብቃቸው። ምንም ዓለም ምንም አሁን ላይ ግን ብዙ ነገሮች ለሱ አሪፍ የሆኑ ማስረጃዎች እጁ ላይ እየገቡ ነው ያሉት። እንደውም ሊያግዘው ይችላል። እርግጠኛ ነኝ እንደምንም ብለው ይህንን አበበን ከተያዘ ሊያ የተባለችው ከዛ በኋላ የአቤል እንትን ነፃ ይወጣል ብዬ አስባለሁ ብዙ ነገሮች አሉ ማስረጃዎች፣ ስለልያ ስላበበ። እንደውም የራሄልን እንዴት አድርገው እንደገደሏት ከዛ በኋላ ደግሞ ከመሸ በኋላ አቤል ቤት እንዴት እንዳስገቧት፣ ይህም ሁሉ ብዙ ማስረጃዎች ስላሉ አቤል አሁን ላይ ብዙም የሚያጨናንቀው ጉዳይ ያለ አይመስለኝም። እኔ አላውቅም፣ ብቻ ይችን ሴትዮ ማራቅ አለባቸው። በሚሄዱበት ሁሉ በየሄደበት ቦታ ሁሉ የእሷ ሰዎች እንደሚከታተሉት ነው አቤል እየተናገረ ያለው። ይህን ደግሞ እንግዲህ በተቻላቸው አቅም የእነሱን ሰዎች እንደምንም አድርገው አንደኛ ነገር እነ አቤል ውስጥ ሰው አለ መረጃ የሚያቀብል ወይስ ምንድን ነው ይሄ ነገር? ግን በደንብ መጣራት ያለበት ይመስለኛል። ለምን መሰላችሁ? አቤል እያንዳንዱን በሚሄድበት ሁሉ የእሷ ሰዎች የነ አበበ ሰዎች ከእነሱ አይጠፉም ከጀርባቸው ሁነው መኪና ቤስንት ሲሉም እየተከተሏቸው እንደሆነ ነው አቤል እየተናገረ ያለው። አሁን እነሱ ደግሞ ስለሚጠራጠሩም ሌላም ሰው ይሁን ብቻ ፈጣሪ ጠብቃቸው ማለት ነው። መጠንቀቁ ጥሩ ነገር ነው ሳይሆን እንትን ማለታቸው የተሻለ ነው። ምክንያቱም በኋላ ችግር እንዳይፈጥርባቸው ማለት ነው። ይህ ሰው አበበም ሆነ ሊያም አሁን ላይ ተስፋ ቆርጠዋል። ሰዎቹ በእነሱ ላይ እንግዲህ እነሱ የቀጠሯቸው ሰዎች እዚህ ቦታ እንደዚህ አድርጉ ተብለው በአጠቃላይ እንትን የተባሉት ሲያዙ የሚያወሩት ስለነሊያ እና ስለነአበበ በጣም አደገኛ እንደሆኑ ይሄ ምንድን ነው የሚባለው? በጣም ብዙ ነገሮች በጣም ብዙ ብዙ ነገር። ሊያ ይቅር እና ራሷን ቀይራ በሜካፕ ፊቷን ማንነቷን ብስቁልቁል የሚያደርግ የሆነ እንትን ሜካፕ የለም። ይሄ እንትን የሚሰሩት እንደዛ አድርጋ ሰርታ ሰርታ ፊቷ በቃ ኑሮ እንትን ያበላሻት ምናምን ምስኪን መስላ ነው ስትወጣ ራሱ። እና ማንም ሰው እንዳይለያት እንደዚህ አይነት ነገሮች እያደረገች ነው። እና አሁን ላይ እሷን ለመያዝ ትንሽ አደጋ የሆነባቸው ይሄ ነገር ይመስለኛል። እንግዲህ ትናንት ዕለት አይታችሁ ከሆነም ሜካፕ የምትቀባት እህታችን እንግዲህ የሊያ ምን አይነት አደገኛ ሴት እንደሆነች እየተናገረች ነበረ፣ በየጊዜው በየቀኑ ያንን ሜካፕ እየተቀባች መልኳን እንትኗን እየቀየረች እንደምትወጣ ነው እንግዲህ እየተናገረች ያለችው፣ እንደ ምስኪን መስላ እኔ መጨረሻቸውን ያሳየኝ የነሱ ሰዎች ይህን ያክል ለተንኮል ለእንትን ምን አይነት እንትን ብትሆን ነው አልኩኝ። እኔ እግዚአብሔር ነው ላችሁን። እስካሁን ድረስ ስንት ሰው አይቻለሁ። የእነዚህ ደግሞ በጣም ከሚባለው በላይ ከፋ፣ በዛ ለሰው ልጅ እንትን ለሰው ልጅ ድክመት የሰው ልጅ ለመጣል እሷ የማትቀበው የማትለብሰው የማት ወይኔ ጌታ ሆይ፣ ከምን አይነት ሰው እንደጣለው አቤል ምስኪን የእውነት አቤል አዘንኩለት። ከምን አይነት ሰው ጋር ነው ያጋጠመው? በስማ እኔ እስካሁን ድረስ ስንት ጥላቶች አይቻለሁ። በአቤልም በልውልም ስንት ነገር አስተናግደው አሳልፈዋል። የአሁኑ ደግሞ እየከፋች ነው የመጣችው። ከየት እንደመጣች አላቅም። ከየት ነው ተፈታ የመጣችው። በእናታችሁ ሊያ ማለት እኮ የሰውን ህይወት በብር የምትገዛ ናት። ህፃን ልጅ ለህፃኑ እናት ብር ሰጥታ ልጁን ይዛ ሂዳ አንድ ዓመት ሙሉ እናትና ልጅ የነጣጠለች ናት። ይቺ ሴት ምን ያክል ገንዘብ እንደምትወድ ከሰው ይልቅ ገንዘብን የምትመርጥ ሴት ናት። እና እኔ አንዳንዴ ግራ እያጋቡኝ ነው። በዛም ስትሄዱ የሆነ ነገር ያመጣሉ። በዚህም እንደው ፈጣሪ ሆይ ልቦና ስጠን፣ የእውነት ልቦና ስጠን። የትኛውን እንደምሰሙ የትኛው ትክክል እንደሆነ አላውቅም። በጣም ግራ የሚያጋቡ ናቸው። ለተንኮል እና ለክፋት ራሷን ቀይራ ነው የምትወጣው። አሁን ራሱ አበበ ራሱ ራሱን ሳይቀይር ይቀራል ብላችሁ ነው መቼም ቤት ውስጥ ታሽገው አይቀመጡም እርግጠኛ ነኝ። ራሳቸውን እየቀየሩ እየተንቀሳቀሱ ነው የሚሆነው። እንደው እግዚአብሔር ከነሎ ልጅ ያስገባቸው ሌላ ምንም አልልም። በፈጣሪ። የሰው ክፋት የሰው ክፋት የሰው ክፋት አሁን ደግሞ መታለች። አንዲት አንዲት እናት አዛኝ መስላ ከጀርባ በብር እየተተላለች እየተገዛች እዚህ መታ ደግሞ ሌላ ታሪክ እየሰራች አለች ደግሞ አንዲት ወንበዴ ያለች እህትየዋም ራሱ ያውናል። አበረ አረን ስንቱን ለስንቱ ተከላክላችሁት እንትን ትላላችሁ። የእውነት በጣም ከባድ እኮ ነው። ሰዎች በየጊዜው የሚያመጡ ሰዎች በየጊዜው የምንሰማው የምናየው። ጌታ ሆይ ትዕግስቱ ስጠን፣ አምላኪ ሆይ ሶሪ እንግዲህ ትንሽ ትንሽ ትንሽ እያልኩኝ ነው በመሀል በመሀል። እና ቤላችንን እንግዲህ እሱ ነፃ ለማውጣት ጠዋትና ማታ እየደከመ ያለ ደግሞ ከጀርባ ደግሞ እንግዲህ እኔ በጣም ይቅርታ አድርጉልኝ እና ከታዘብኩት ነገር ውስጥ እናትየዋ በፍጹም በፍጹም ሊዋጥልኝ ያልቻለው የእናትየዋ ጉዳይ ሁሌዴ አበበ ሊያ መያዛቸው አይቀርም። ይቺ ሴትዮ ደግሞ በራሷ እጅ መታ እራሷ ልጅን ብላ መታለች፣ የተጎዳች መስላ፣ ግን እሷ ብዙ ነገሮች እያመጣች ልጁን ለማሳዝ ነው የምትሞክረው እንጂ ትክክለኛ ተጎድታ ምናምን አይደለም አሁን ላይ ስናያት። በጣም በሚያሳዝነኝ ነገር እኔ በጣም ብዙ ጊዜ ያየኋትን ሴትዮዋ ማለት ነው፣ በጣም በተደጋጋሚ ያቻታለሁ። እናንተም ካያችሁ እንግዲህ እያያችሁ ነው፣ ከአነጋገሯም ከምኗም ከህትፈዩ እህትም የተባለችው በእያንዳንዱ ሰከንድ የሚያወሩት የሚቀያየር ሰዎች ናቸው። አቤል በጣም ትዕግስተኛ ልጅ ነው። አይደለም አቤል ልውል ራሱ፣ አብዛኞቻችሁ ደግሞ ከነዚህ ሰዎች መራቅ አለባችሁ እያላችሁ እንደውም ብዙ ነገር እያላችሁ ነው። ግን ደግሞ እነሱ ሲርቁ አሁን ላይ እኮ እነሱ እኮ እንደ በፊቱ እንትን ብለው አይደለም። ራሷ ፈልጋ ነው የምትመጣባቸው። በተለይ አቤል ጋር ደግሞ ሰው ቀጥራ በየቦታው በሚሄድበት እንትን ምትለው የምታስከታትል እሷ ናት። አቤል ትቷል፣ ስራውን እየሰራ ጧትና ማታ እነዚሁ ሌባዎችን ለመያዝ እንግዲህ እየደከመ እየለፋ እያያችሁት ነው። ግን ደግሞ ስራውን አላሰራው ያሉት ደግሞ እንግዲህ ቤት ውስጥ ቁጭ ብለው ዲያ የተባለችው አበበ የተባለው እንደውም አሁን ይቺ የተጨመረችው እናት የተባለችው ልጁን ስራ እንዳይሰራ ሰው በሚሄድበት እያስከተሉ እንዴት ነው በነፃነትሽ ተንቀሳቅሰሽ የምሰሪው በሀገርሽ ላይ ነፃነት ሽንአተሽ ከባድ ነው። በጣም እኔ አንዳንድ ጊዜ የማሳስባቸው ራሱ በጣም ነው። እንትን የሚሉ ኬታዊ ትግስቱ ስጠኝ። አረበስማ ተስማ የአሁኑስ የአሁኑ ከፋ፣ የዛሬው ደግሞ ይከፋል። በጣም በየጊዜው እነሱን ተከታትለሽ እነሱ እንትን ብለሽ ሌላ ስራ እየጨመሩባቸው ነው ያሉት። ልክ እነዚ የራይልን ገዳዮች ያዝነን ቀረብን ሲሉ እሷ ደግሞ በፍጹም እውነት እንዲወጣ አይፈልጉም። ታውቃላችኋል። ምክንያቱም እውነት ወጣ ማለት ሊያ እንዲሁም ከሊያ ጀርባ ያለው ዋናው ብር ይሄንን ያክል ብር የሚሰጣቸው ሰውዬ የእነሱን ነገር እንዳይወጣ እና እነዚህ ሰዎች ደግሞ እንዳያወሩ ሚስጥር ስለማለት ሁሉን ነገር እንትን እንዳይል እነሱ መያዝ የፈለጉት አቤልን ነው። የነሱን እንትን ገመናቸው የነሱ ወርዴት እንዳይወጣ አደባባይ ላይ ልጁ ስራ እንዳይሰራ ሰው እያስከተሉ በየጊዜው እና እኔ አላቅም። ብቻ ጊዜ ጊዜ ይፈተዋል እንጂ ከባድ ነው። ከማንጋ አብራችሁ ሰርታችሁ ከማንጋ ተማምናችሁ እንደምኖረው አላቅም። እንደውም አሁን እንደ በፊቱ አይደሉም። ልውልጋ ማቤልጋም ያሉትም በደንብ እንትን ተብለዋለን። ልጆቹ እንደ በፊቱ ምስጢር ያወጣሉ ምናምን እያለ ነበራ። ብዙ ነገር እያወራን ልጆቹን እያሳቀቅናቸው ነበር፣ ግን አሁን ግን እንደዛ የሚያደረግ የለም። አሁን ችግር የሆነችው ይቺ ሴትዮ ናት? ለእሷ ሲል ስንት ነገር አደረገ፣ ግን ሊተውት አልቻሉ አበበ ከመቼ ነው? ከትናንት ወደ እኔ ያበበን እናት እኮ ይቅርታ አድርጉልኝና አላም ናቸው። ልጅ የመጣ ልጅ እዚህ ነው፣ ልጅ እንዲህ ነው ቢሉ በፍጹም አላም ናቸው። ምክንያቱም እዛ ቤት ውስጥ ወጥመድ አርገው ምናምን ሊጠብቋቸው ይችላሉ። አቤል እንደ በፊቱ አይደለም፣ በጣም ጥንቁቁ ናለ አሁን ምክንያቱም እያየው ነው በሱ ጀርባ በሱ እንትን የሚያደርጉትን በየሰከንዱ። ደህና ሰው መስለው እየቀረቡ ሌላ ነገር እያመጡበት ስለሆነ እናንተም ደግሞ በኮሜንትም ተጠንቀቅ። እዚህ ቦታ ና ሲሉህ አትሂድ፣ ስልክም ዝም ብላችሁ አትስጡ ምናምን ስለምትሏቸው የብዙዎቻችሁ ጥያቄ፣ ከነገራችን ላይ ኮሜንት የማያነቡ መስሎ በጣም የእናንተን ኮሜንት በጣም የሚያነቡት ይጠቅማችኋልም። እግዚአብሔር ደግሞ ብሎ እነዚህ ሰዎች ደግሞ ተይዘው እነሱ የሚያርፉበት ቀን ይመጣል። ያው እውነት ሁልጊዜም እውነት ናት። አንዳንድ ጊዜ ሰዎች የተሸነፉ ይመስላችኋል። እነዚህ ሰዎች እውነታቸውን አውጥተው ሁልጊዜ በሰዎች እንትን እየተለማመዱ እንደፈለጉ ሰውን እየረገጡ መኖር ነው የሚፈልጉ። ይህን ደግሞ አይፈቅዱላቸውም። እነ ልዑል እና አቤል እያሉ በድሃ ላይ እየተጫወቱ በአስር ሺ በሀያ ሺ የሰውን ሕይወት እየገዙ ይህን ያክል ነው እንትን ርቀት የሚሄዱት እና ማንንስ አምናችሁ ከማን ጋር እንትን እንድትሉ አላውቅም። ብቻ ከባድ ነው። ብቻ ወንድማችንም ፈጣሪ ጠብቀው። ከዛ ውጪ ምንም ማለት አልችልም። ይችን ሴትዮ መያዝም ካለባቸው፣ መታሰር ካለባትም የእውነት ትታሰር ብትሉም ምንም ነገር ከሷ አሁን ምንም ያጠፋችው፣ አንድ ሰው ለማሳሰር ስትፈልጉ የሆነ እሱ ላይ ማስረጃ የሆነ የጥፋት እንትን ማግኘት አለባችሁ። አሁን የላይልና በምን ልታስዟት ትችላላችሁ? ምን አይነት ጥፋት አለባት ብላችሁ ትችላላችሁ? ብር ያግዟችኋል። ይሄ ማንንም ሰው የሚታገዝ ስለሆነ ለምን ታገዙ ብለው የሚያሳስር ጉዳይ አይደለም። በጣም ችግር የሆነችባቸው ይቺ ሴትዮ ነው። በምን ቀን እንደመጣች አላቅም። ሁሉ ነገር የምትንት ሰረው እሷ ናት። ሁሉን ነገር የምትንት ምትለው እሷ ናት። እንደ ምንድነው አረ፣ እኔ ጌታ ሆኔ አንዳንድ ጊዜ ልሳደብም እላለው። እንደነዚህ አይነት ሰዎች ናቸው አገርም እያጠፉ ያሉት። ልቡልቅ ልቡልቅ ናት። ለማንኛውም የመወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይመስል ነበረ። በአቤላችን ጉዳይ ይህን ይመስላል። እንግዲህ አዲስ አዲስ ሲኖር ደግሞ ለቅላችኋለሁ። ቪዲዮን ላይክ ያደርጋችሁ አድስቀናችሁ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላው ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ የዛሬው ቪዲዮ ይመስላል። ሰላምና ፍቅር እንመኛለን ለሀገራችን። እናንተም ባላችሁበት ሰላማችሁ ይብዛልኝ። እኔንም ለምታበረታቱኝ እህት ወንድሞቼ የእውነት ሳላመሰግናችሁ አላልፍም። አሁንም አብሮነታችሁ አይለይኝ። ቪዲዮ ስትጀምሩ በመጀመሪያ ላይክ ያደርጋችሁ ጀምሩልኝ። በተረፈ ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ።